ሀገራችን ኢትዮጵያ የእስልምናን እና የሙስሊሞችን ታሪክ የኋሊት ብንቃኝ በበርካታ ገድሎችና መስዋዕትነቶች የተሞላ ተሞላ ሆኖ እናገኘዋለን። አንዳንዴም በዚህ ሁሉ መከራና ፈተና ውስጥ እንዴት ተቋቁመው የእስልምናን ብርሃን ከጥልቅ እውቀት ጋር ለእኛ እንዳደረሱት ስናስብ መገረማችን አይቀሬ ነው። ዛሬ እስልምናን እንደ ልብ እንድናውቅ ዋናውን ሚና የተወጡት ደግሞ በገጠር የሚገኙ ሀሪማዎችና መሻይኮች ናቸው። እነዚህ በርካታ ሀሪማዎችና መሻይኮች እንዲሁም ደረሶች በአብዛኛው የሚገኙት ደግሞ ወሎ ተብሎ በሚጠራው የሀገራችን ክፍል ነው። ታዲያ እነዚህ የገጠር የዒልም ማዕከላት እንደ አየር ሁኔታ ሁሉ በሚቀያየሩ መንግስታትና ገዢዎች ስደት እንግልቱና ግድያውን ተቋቁመው ለዛሬ ደርሰዋል። አንድ ሐሪማ ወይንም አንድ ሼኽ እንደ አንድ ዩኒቨርሲቲ ይመሰላሉ። በዕልምና ተርቢያ ኮትኩተው በርካታ ተተኪ መሻይኾችን ያመርታሉ። መርቀውና ኢጃዛ ወይንም ፈቃድ ሰጥተው በሀገራችን የተለያዩ አካባቢዎች መድበው ያሰማራሉ። ሼኽ መሐመድ ዘይን በዚሁ ስርዓት መሠረት ከዛውዮች ሐሪማ እየፈለቁ ናቸው። ከዛውዮች ሐሪማ ከሚፈሰው የዕልም ጅረት ጠጥተውና የሸክነት ማዕረግን አግኝተው ከአዲስ አበባ 354 ኪሎ ሜትር ርቀት ላይ በምትገኘዋ ሀርቡ ከተማ ዳርቻ የዕልም ብርሃንን ለማዳረስ ሰፍረዋል። ስሜ ያው መሐመድ ዘይን ነው። ያው ቁጥር ስሜ መሐመድ አህመድ ና አባቴ አህመድ ሙሄ አረሙ። የተመሰረተው ይኸው ሁለት ዓመት ሊሆነው ነው እንግዲህ የምትመለከቱት ቦታ ከሸህ ዛውዮች የወጡት ሸህ መሐመድ ዘይን የሚባሉት ሼህነት መረቀው ያወጣቸው እሳቸው ሲሆኑ በዚህ ቦታ እያቀሩ ይገኛሉ። ይህ አካባቢ ያው ከተመሰረተ ሁለት አመት አካባቢ የሆነው መስጅድ ነው። ይሄው እንደምንታወሹ ደረሳው እንግዲህ ሙሳፊር ወደዚሁ ወደ ሰላሳ ወደዚህ ያው ወጥርኳቸው ማለት ነው። እንደገና ሙቂብ ደግሞ ይሄው ሴቶቹ ያበጀ ነው። ከዛው ወዲያ አሉ ሴቶች፣ እንደዚሁ ያው ወደዚሁ የሚሆኑ ወደ ሰላሳ እንደገና ደግሞ ልጆቹም እንደዚሁ ወደ ስንት ይሆናሉ። ወንዶቹ ሙቂቦቹ ተዚሁ በላይ ይሆናሉ። ቁርአን የሚቀራው እየገቡ ነው። ከሰላሳ እስከ አርባ የሚሆኑ ሙሳፊሮች አሉ። ሙሳፊሮች ማለት ከሌላ አካባቢ መጥተው የሚቀሩ ነው። በዚህ አሁን በስተገራ በስተኩል ላይ ሴቶቹ ጧትና ማታ ተማሪ ሁሉም ያለው ከትምህርት ውጭ ከሰዓት ሲሆኑ ከጣት ከቀታ ሲሆኑ ከሰዓት እየመጡ የሚቀሩበት ቦታ ነው። እንደገና ደግሞ ወንዶችም አሉ፣ ታላላቆች አሉ ደግሞ ማለት ያው ቤት የያዙ ምናምን ቀን ላይ ለስራ ማይመቻቸው በይነልመቅሪቦ ልሻ መታው ይቀራሉ። እንደነዚህ እንደዚህ እንደነዚህ አይነት ያው ነው የሚቀራበት ሁኔታ፣ ይህን ይመስላል። ለዚህ ሀሪማ ዋና መስጂድ የግንባታ ግብዓት የሚሆን 150 ቁርቁሮ ድርጅታችን አማን አምባ የልማትና የመረዳጃ እድር ድጋፍ አድርጓል። የተሰራው ያው እነሱ የላኩት ከዚህም ደግሞ ሌላ አለ ቆርቆሮ መቶ አርባ ነው ተልኳል። ያው ተሰርቷል። ይህ ቦታ እንግዲህ ያው መቶ ሀምሳ ቆርቆሮ አካባቢ ከአዲስ አበባ ተላከ። እሱንም ተቀብለን አስገባን። ከዛ ደግሞ የሹማቸው ልጅ ያለው እዚ ጋር ቦታው እንዲገዛ አካባቢው ደግሞ በመኪና እንዲደለደል እና የተለያዩ ነገሮች እንዲሆኑ ብዙ እንትን ብሏል። አማን አምባ ሀሪማ ላለፉት ሁለት አመታት በርካቶችን ከቁርአን ጋር ያስተዋወቀ የቆየ ቢሆንም በርካታ የመሰረተ ልማት ጥያቄዎች ከበውታል። ዋና ዋና የሚባሉትን ሼክ ሙሐመድ ዘይንእና ሼክ ኢብራሂም እንዲህ ያቀርቡታል። ይኸው አልታሰረም። ያው እንደገና ደግሞ ምን ታወት ነው። ሌላ ነገር ደግሞ የጎደለውን ነገር ነፍሳችሁና እኛ እንለው ነገር የለም ብቻ ነው ከተባለና ቢሟላ ጥሩ ነው ተብሎ እንዳይዲያ እንዳሳብ መቅረብ ያለበት ነገር ደግሞ ከሆነ ያው ከላይ እንደምትመለከቱት ይሄ ነው። አልተመረገም። አልታሰረም። ውስጥ ላይ ምንጣፎች የሉም። በሳር ነው። አሁንም ደግሞ ከላይ የውሃም እንደገና ደግሞ የመብራትም ለጊዜው ከሌላው ከሩቅ ቦታ ስበዋ መጥተዋል። ያንንም በትብብር ገመዱ ምናምን እንትን ብለው ነው፣ ግን በቂ አይደለም። ማታ ማታም ላይ ምናምን፣ ያው ይህንን ስራ ለማካሄድ የተሟላ ነገር ያስፈልጋል ከተባለ ያው በበቂ ሁኔታ ስለማይሆን ይህ ነገር ያው ቢሟላ ከመብራት ጀምሮ እስከ ውሃ ያለው ሁሉ ነገር እና ያሉት እነዚህን ይመስላሉ። እኚህ የእውቀት መፍለቂያ ሀሪማዎች ሚናቸው ጎልቶ ይወጣ ዘንድ በርካታ እገዛዎችን ይሻሉ። ድርጅታችን አማን አምባ የልማትና የመረዳጃ እድር መሰል እገዛዎችን በማድረግ የሚቀጥል ሲሆን ለዚህ መልካም ሥራ በጋራ እንድንቆም ዘንድ ጥሪያችንን እናስተላልፋለን። አማን አምባ የልማትና የመረዳጃ ዕድር